ያለው አቤት፣ አጠገብሽ ያለውን ዝግ ቅርታ። መምህር እንዴት አመሸ? መምህር እግዚአብሔር ይመስገን፣ ሰላም ነው። እግዚአብሔር ይመስገን፣ በጣም ደስ ብሎኛል ስላገኘሁ። ብዙ ጊዜ ሞክሬ አልተሳካልኝም ነበረ። እግዚአብሔር ፈቅዶ እንግዲህ ዛሬ አግኝቻለሁ። ዛሬ ተገናኝተናል። እሺ መምህር እኔ አንድ ሁለት ህልሞች አሉኝ። አጠራ አጠራ አድርጌ ልንገርህ ጊዜ እንዳልሻማብህ። የመጀመሪያው ህልም ያየሁት በተደጋጋሚ ለሁለት ቀን ይሆናል ልጅ ሲያወራ ነው ያየሁት። አንዴ ከፍታ ነገር ላይ ቆሞ በጣም እየጮኸ ቃል በቃል ነው የሚያወራኝ፣ እኔ እንዲህ ዝቅታ ቦታ ሆኜ። በሚቀጥለው ቀን ደግሞ የማየው ህልም ምንድን ነው? አጠገቤ ቁጭ ብሎ መጽሐፍ ይዞ ያስረዳኛል ማማ ይሄ እንደዚህ እኮ ነው ማማ ይሄ እንደዚህ ነው እያለ ያስረዳኛል ይህን ምልክ ለምንድን ልጄ ነው ልጄ ይው ፎቶ ላይ ማየው ልጅ ነው አዎ አዎ መምህር አዎ እና ይህን ልልክ የቻልኩት ለምንድን ነው መምህር ልጄ አራት አመቱ ነው ግን እስካሁን ገና አፉን አልፈታም ያው በዘመኑ በዶክተሮችም ልጄ ጤነኛ ነው፣ ሙሉ ጤነኛ ነው ስታየውም። ግን ያው አሁን ሳስመረምረው የኦቲዝም ትንሽ ችግር አለበት ለዛ ነው ብለውኝ። አሁን አራት አመት ሆኖ አፉን አልፈታም እና በተደጋጋሚ ለሁለት ቀን ለሶስት ቀን ይህንን ህልም አየው። ኢቭን የጓደኛዬ ባልም አይቶ ነገረኝ። ልጄ በነገራችን ላይ ስሙ ዮሴፍ ነው ነገረኝ። ዮሴፍ ማለት ያው እሱም እንድጸልይ እያደረገኝ በርች ብሎ በህልሜ ልጅሽ ሲያወራኝ አየው ብሎኝ፣ ትንሽ እች ጉዳይ አስጨንቃኝ ነው እና መምህር፣ ለዛ ነው የነገርኩ። አንደኛ ከፍ ያለ ቦታ ላይ ሆኖ ነበር የሚያዋራሽ ለታች እያየ። ከዛ ቀጥሎ ደግሞ አጠገብሽ መቶ ደግሞ አጠገብሽ ሆኖ ደግሞ ያሳይሻል፣ ያመለክትሻል። አዎ፣ ቃል በቃል እያስረዳኝ በሚገባኝ ቋንቋ መጽሐፍ ነገር ይዞ ነው የሚያነብልኝ እና ማማ እያለኝ እንድሰማ ያስረዳኛል። ህፃን ልጅ በመንፈስ ቅዱስ ነው የሚመሰለው ህፃን ልጅ በእግዚአብሔር ሀይል ነው የሚመሰለው እና መንፈስ ቅዱስ እንዲቀርብሽ ወይም ደግሞ እግዚአብሔር እንዲቀርብሽ እድል እየከፈተልሽ ነው ለምሳሌ እየሰገድሽ ነው እየጸለይሽ ነው ትዕግስት እንድታረጊ ተስፋ እንድታረጊ አንድ ቀን እግዚአብሔር ወደ አንቺ እንደሚመጣ ማሳያ ነው እንዴት ነው መጀመሪያ ከፍ ያለው ሆኖ መታየቱ እግዚአብሔር አንቺ ወደ እግዚአብሔር መጸለይሽን ቀና ማለትሽን ከላይ መሆኑ መታየቱ ከዛ አጠገብሽ ደግሞ መውረዱ ደግሞ እጅግ በጣም በቃ ፍቅሩ ወደ አንቺ ጠለቅ ብሎ እስኪመጣ ድረስ ስጋው ደግሞ ተቀብለሻል? አልተቀበልኩኝም። እንደ እግዚአብሔር ፍቃድ እንግዲህ እስቲ ያው ኢትዮጵያ ስመጣ ብያለሁ። ያው በስደት ስላለን ትንሽ ካለ እሱንም አልገባውም፣ መምህር እግዚአብሔር በጣም እንደ ልጅሽ እንደ ዮሴፍ ከላይ ወደ ታች ወርዶ ማለት ወርዶ ስለሽ በፍቅር ነው የምልሽ፣ በመንፈስ ወርዶ እንደ አባት እንደ ልጅና እንደ አባት ትምህርት እያስተማረሽ እየመገበሽ ነው ያለው በልጅሽ ተገልጦ የሚያሳየች ተስፋ እንዳለው ማሳያ ነው። እንደገና ደግሞ ከእግዚአብሔር የሚመጣልሽ በረከት፣ ረድኤት እንዳለ በልጅሽ መገለጡ ትልቅ ነገር ነው። ከአንደበቱ መፈታት ከበረከት ጋር ከእግዚአብሔር ፍቅር ጋር በተገናኘ ትልቅ ተስፋ እንዳለው ግን ያንቺ ስንፍና ደግሞ እንዳለበት ያሳያል፣ ያስረዳሻል። ግን ምን እንደሆነ አላወቅሹ። መጽሐፉ መጽሐፍ ቅዱስ ሲሆን ምን ይሁን አላወቅሹ አላወቅኩትም ብቻ መጽሐፍ ይዞ እያነበበልኝ እንድሰማው ነው። በቃ ማማ ማማ እያለ የሚጠራኝ አሁን ያለሽበት ሁኔታ ላይ ሆነሽ ግልጽ ያልሆነልሽ ነገር አለ፣ ያልተረዳሹ ነገር አለና በተቻለሽ መጠን አንዳንድ ጊዜ ሱባኤ መግባት መጸለይ፣ የልጅሽን ክርስትና ስም እጅሽ ለጽፈሽ መስገድ ከኔ ወደ ልጅ ሄደህ አንደበቱን ያስክብኝ፣ ከባለቤቴ ወይም ከአባቱ ወደ ልጅ ሄደህ አንደበቱን ያስክብኝ፣ አይምሮ ላይ የተቀመጥክ መንፈስ በስላሴ ስም ተነስ ብለሽ ልጅሽን እንደዚህ ፊቱ ላይ ያው ቪዲዮን በኋላ ታዋለሽ። ከፊቱ ላይ ሳብ እያረግሽ ወደ ራስሽ እና ወደ እኔ እያልሽ ትስብ ያለሽ በስላሴ ስም ከአንደበቱ ላይ ተነስ ከአይምሮ ላይ ተነስ የዛር መንፈስ ድሮ ስትመለክ የነበርክ ልጄን ያደነዘዝክ የነጮች የዛር መንፈስ ማለት የሮሃኒያ መንፈሳል፣ የአረቦችም የነጮችም እና ብዙ ጊዜ የነጮች መንፈስ ከሆነ ዝም ብሎ ስጋን የመቆጣጠር አይምሮን የማደንዘዝ ባህሪ ነው ያለው። ግን እንደዚህ አይደለም የሚቆጣጠረው። ይሄ ከአንቺም ከባለቤትሽም ጭምር እንዳለን የሚያሳየውና እግዚአብሔር ወደ አንቺ ቀርቦ ብዙ ነገር እንዳሳየሽ ማሳያ ነው። በልጅሽ በኩል መገለጡ መጽሐፍ ደግሞ ብዙ ሲገለጥ የምን ምልክት ነው? ያልገባሽ የሆነ መገለጥ ያለበት የሆነ ህይወት አለ። እሱም ከአንቺ ውስጥ ንስሐ መግባት ለንስሐ አባቴ ስትናገሪ ደግሞ ሁሉ ነገር ዝርግፋጎ መናገር፣ አለመፍራት፣ መጾ፣ መጸለይ፣ መስገድ የህይወትሽን መዝገብ ከፍተሽ ለእግዚአብሔር ማሳየት መንፈስ ቅዱስ በእግዚአብሔር አይን ሁሉ ነገርሽ የታየ ስለሆነ አስቢው። እንግዲህ በልጅ መልክ የተገለጸው ለዛ ነው። ሁሉ ነገርሽ የታየ ስለሆነ እንዲገባሽ ራስሽን ማዘጋጀት እንዳለብሽ ማሳያ ነው። ከአንቺ ነው ችግሩ ማለት ነው። ልጁ ህመም አንቺ ጋር ነው ችግሩ። እሺ መምህር፣ ሌላው ደግሞ ያየሁት ህልም እንዲህ፣ በጀርባ ተኝቼ ይመስለኛል ትንንሽ እንደዚህ አረንጓዴ የሚመስሉ እባቦች ጀርባዬ ላይ ጀርባዬ ላይ ሰፍረው፣ አረንጓዴ እባቦች እንደ ትል ነገር ይመስላሉ፣ ግን ከለራቸው አረንጓዴ ነው። ከፊቴ አንድ ዘመዴ ትመስለኛለች ብቻ ቆማ፣ እኔ ያራግፊልኝ እነዚህን እባቦች ስላት እምቢትለኝና ለኝና ዞር ስትል፣ ተው በቃ እኔ ራሴ ያራግፋቸዋለሁ ብዬ እንዲህ በእጄ ይዤ ውረዱ ውረዱ እያልኩኝ አራግፋቸዋለሁ። ግን እባቦች አረንጓዴ ሆኖ ትንንሾች ናቸው እና ጀርባይን እንዳለ ውርር አርገውኝ ተኝቼ ስነሳ ጀርባይን እንዳለ ውርር አርገውኝ አገኛቸዋለሁ። በህልምሽ ማለት ነው? አዎ፣ በህልሜ ው በእውን አባባይተሽ ታውቂያለሽ? እባ በእውኔ ቆይቻለሁ፣ ረጅም አመት ሆኖኛል። የት? ኢትዮጵያ? አዎ፣ ክፍለ ሀገር እንደዚሁ ዘመድ ጋ ሄጄ እሱን መንገድ ላይ ነው ስናልፍ ያየ ነው። እነዚህ ግን አሁን ያዩዋቸው የሆነ ከለራቸው ወደ አረንጓዴ ነገር ይመስሉኛል። ጀርባይ ላይ እንደዚህ ውርር አልገውኝ። ተዉት በቃ እኔ ራሴ አራግፋቸዋለሁ ከጀርባይ ላይ ብዬ ብድግ ብዬ ብቻ ከጀርባይ ላይ እንዲስ አራግፋቸው ነው። ግን በጣም ትንንሾች እባብ ሆኑ፣ ግን ብዙ ናቸው። ጀርባይን እንዳለ ውርር አርገውኛል። ለቤተሰብ እንትን ትልኪ ነበራ ገንዘብ፣ ይሄ ለእንዲ ለቴቴ ለምናምን ለመቼሳ፣ ወይ ደግሞ ገንዘብ ስጡ ተብሎ ለአንዳንድ ነገሮች ለጠንቋይ ለደብተራ ምናምን ሳንቲም ላኪ ስትባይ ትልክ ነበረ። እንደዚ አይነት ነገር እንኳን አልክ መምህር። በቤተሰባቸው አቴት ጨሌ ነበረ በፊት እኔን የማስታውሰው ድሮ በአያቴ እንደዛ ታደረግ ነበረ። ምን የአባቴ እናት ምን እንደዚህ አሁን ጨሌ እንዳልከው የአባቴ እናት ታደርግ ነበረ በፊት። ልጅ ድሮ እያለው ህፃን እያለው ማለት ነው። አንቺ ወደሽ ፈቅደሽ የተሳተፍሽበት በአዳም ልኮ እንትን አለ ፕሮሰስ የለም። እኔ እስከማውቀው የለም። አያቴም ድሮ ማለት ልጅ እያለው ቢያንስ የአምስት የስድስት ዓመት ልጅ እያለው ነው፣ ሰባት ዓመት አካባቢ እያለው አያቴም የሞተችው የሚያሳየው መንፈሱ የሚያሳየው ይሄ ከከለሩ ጋር ምናምን ብዙ ጥልቅ ውስጥ አልገባም፣ ግን አጠቃላይ ዛር መሆኑ ብቻ ነግሬሽ ነው የማልፈው። ዛር ነው፣ ከቤተሰብ የመጣ ዛር ነው። ከላይሽ ላይ እርግፍ ብሎ መሬት ላይ ነው የምታየው አይደለ? መሬት ላይ ወድቆ ነው የምታየው ወይስ ብድግ ብዬ አራግፋቸዋለሁ? ጀርባዬ ላይ ነበሩ፣ እነሳና ራሴ እንደዚህ አራግፌ እጥላቸዋለሁ መሬት ላይ። በቃ እነዚህ ዛሮቹ አንቺ ለጸሎት አልተነሳሽም እንጂ፣ ለስግደት ወይም ደግሞ ቆርጠሽ አልተነሳሽም እንጂ፣ ለንስሐ ከአንቺ ላይ እንደሚወርዱ እንደሚራገፉ ማሳያ ነው አንዱ ፖለቲካ ነገር ደግሞ ከአንቺ ጋር ተጣብቆ ያለ አንዳንድ አላስፈላጊ የሆነ ባህሪ አንዳንድ የሆነ ልክ እንደ እባቡ የሆነ አስመሳይነት። አሁን ለምሳሌ አረንጓዴ ጥሩ ከለር ነው ልማታዊ ከለር ነው ጥሩ የሆነ እንትን አለው። እኔ ዝርዝር ውስጥ ከገባሁኝ ሌላ ነገር ውስጥ እንትን እንዳትጨናነቂ ብዬ ነው ከባህሪሽ ጋር ራስሽን እንዳጣዩ ብዬ ነውና ይሄ ከሰው ጋር ስትኖሪ ስትኖሪ ምናምን የማስመሰል ባህሪ ግን ሰው ከሄደ በኋላ ደግሞ ተንኮል ምናምን እንደዚህ ነገር ካለ ሰዎችን ከመት ተነስቶ መጥላት፣ እባብ የሚለው ራሱ ባህሪው ተናዳፊ ነው፣ የኃጢአት ምልክት ነው። ወይም ደግሞ በእባብነቱ በራሱ ሁሉም ሰው ይጠለዋል። እና በዛር ነው የሚገለጠው ብዙ ጊዜ በተለይ በአዳም ልኮ ላይ ቡና ራሱ መጥቶ የሚጠጣ እባብ አለ። ባለፈው ስናገር ሰምተሽኛል፣ ትናንት የለቀኩት ትምህርት ላይ፣ ዛሬ የለቀኩት ትምህርት ላይ ግን ከባህሪሽም ጋር ይሄዳል። ነብርሽ ከላይሽ ላይ ሲራገፍ፣ ከጀርባሽ ላይ ሲራገፍ ተሸክመሽው የምትዞሪው አላስፈላጊ የሆኑ ጸባዮችሽን ማስተካከል እንዳለብሽ ነው የሚያሳየው። እባባዊ ባህሪ ግን ከለሩ አረንጓዴ ነው፣ ግን እባብ ነው። ገባሽ? ጥሩ ጸባይ ይመስላል፣ ከሰው ጋር ይመስላል፣ የሚጎዳ ነገር ነው ማለት ነው እነዚህን ጸባዮች ማስተካከል እንዳለብሽ ማሳያ ነው። ማራገፍ ከላይሽ ላይ ይሄ ነው። አመሰግናለሁ። ግልጽና ኧረ መምህር ልክ ነው። አይ ገብቶኝ ያለው ጥፋታችንንም ማረም አለብን። የሚስተካከልም ነገር ካለ ይህ መቀያየም ሳይሆን ችግራችንም፣ ክፍተት ቦታችንን ማረም ስላለብን ነው። በጣም አመሰግናለሁ ስለተረዳሽ። ጊዜ ስጥልኝ።

አንድ ጥያቄ ነበረኝ ስለ ህልም። እሺ፣ እኔ እንትን እሺ፣ ብዙ ጊዜ ከልጅነቴ ጀምሮ አሁን ባለትዳር ነኝ እና የአንድ ልጅነት ነኝ። ብዙ ጊዜ ከልጅነቴ ጀምሮ የተወሰነ ህልሞችን አያለው፣ ያው በእምነቱን ብዙ ሳልጠነክር ማለት ነው። አሁን ግን ያንተን ምክር መስማት ከጀመርን ጀምሮ ወደ እምነታችን በደንብ ተመልሰን እንጾማለን እንጸልያለን፣ እንሰግዳለን። ከባለቤቴ ጋር አብረን ያው አለማዊ ምሮ ምኖር ከስራ ጋር ባይመቻችም ሌሊት ዘጠኝ ሰዓት ተነስተን እንጸልያለን ሁሌ እና በምንጸልይ ሰዓት ልክ እኔ ጸልዬ ስተኛ ገና እንቅልፍ ሳይወስደኝ ብዙ የሚታየኝ ነገር አለ። ግን ህልም አይደለም። በቃ ራሴ ይታወቀኛል፣ ነቅቻለኝ ምንድን ነው? እስቲ አሁን ለምሳሌ የሆነ ጊዜ ላይ እንደዚህ ፓትሪያርኮች ተሰብስበው እንትን ስብሰባ እያካሄዱ እነዚህ ጥቁር ጋወን በጥቁር ኮፍያ የሚለብሱት አሉ አይደል? ካህኖቹ እነሱ ተሰብስበው ትልቅ አዳራሽ ውስጥ ስለ ስብሰባ እየተወያዩ ግን ፊታቸው ይቀያየራል። አንዴ ኤሊያን አንዴ ሰው ይሆናል። እና አረ እንደዚህ እየታየኝ ነው፣ በስመ አብ በወልድ ምናምን ብዬ እየነገርኩት አንቺ በስመ አብ በይ ምናምን ይለኛል። ልክ ከጸሎት እንደተጨርሰን ቁጭ እንዳለን ማለት ነው፣ ወይስ በእውን ነው? በቃ ልክ እኔን ስጨፍ ለመተኛት ሞክረን አይደለም፣ ለምንተኛው። ብዙ ጊዜ ወዲያው አይናችን እንደጨፈን እንቅልፍ አይወስደንም። በዛ መካከል ላይ ማለት ነው እና ይታወቀኛል። በቃ በውስጤ በስመ አብ ወልድ ምናምን ላለኝ ይገርም ነው የኤሊያንን ሀሳብ ማስፈጸምም ሊሆን ይችላል ወይ ምናልባት በዛ እንትን ውስጥ አሰራራቸው ውስጥ ያልገባቸው አባቶች ያላውቁት ሳያውቁት የኤሊያንን ጉዳይ እያስፈጸሙ ሊሆን ይችላል እንግዲህ አሁን እኔ ስረዳ የትኛው አገር ጳጳስ ናቸው እዚህ የኢትዮጵያ የኢትዮጵያ እነዚህ ማለት ትልልቅ ጥቁር በጥቁር የሚለብሱ የኦርቶዶክስ ቤተክርስቲያን ጳጳሳችሁ ማለት ነው። አሁን ምንድን ነው መሰለሽ፣ አሁን ለምሳሌ ጳጳሳት ከውጭ የመጡት ሲኖዶስ ወደ ኢትዮጵያ ሲመጣ ሲታረቅ፣ ሁሉም ሰው ደስ ብሎት ታረቁ ተባለ። ሲኖዶስ ለሁለት ተከፍሎ ነበር አንድ ሆነ ተባለ። አሁን ደግሞ ሲታዘዙ ያው መንግስት የሚያመጣቸውን ሀሳቦች ሲታዘዝ ቤተክርስቲያናችን ሲኖዶሱ ያው በድፍረት ነው መነግርሽ እንግዲህ ግዴታ መመለለስ ስላለበት ነው ጉዳይ ያስፈጽማሉ፣ አድርጎ የተባሉትን ግን ሳያውቁት ምናልባት የማንን ሀሳብ ያስፈጸሙ እንደሆነ ሳያውቁት ትልቅ ጉዳትና ችግር የሚያመጣ ጉዳይ ውስጥ ገብተው ሊሆን ይችላል እና ያ ከዛ አንጻር ሊሆን ይችላል የምታየው። ሌላ ደግሞ ልክ በእንደዚሁ በተመሳሳይ ሰዓት ልክ አብሶ ዘጠኝ ሰዓት ከጸሎት በኋላ ማለት ነው በቃ ፊቱ የሚቀያየር ሰው ዝም ብሎ የሚያየኝ ግን ፊቱ የሚቀያየር በቃ ሴት፣ ወንድ ምናምን፣ ቀይ፣ ጥቁር፣ አበሻ፣ ፈረንጅ ምናምን የሚሆን ሰው ይታየኛል። በሌላ ቀን ደግሞ ቆሞ በቃ አጭን ይዞ ዝም ብሎ ያየኛል። ምን ታመጣለች አይነት ነው እንዴ እያልኩ በስመ አብ ወልድ ወመንፈስ ቅዱስ እያልኩ በቃ እሟገተዋለሁ። ማነህ ምንነትን አስታውቀኝ እያልኩ የቅዱሳን ስም እየጠራሁ ገዝተዋለሁ፣ ግን ምንም መልስ አይሰጥም፣ አይናገርም። በቃ ዝም ብሎ ነው የሚያየኝ። ምን አካባቢ ነው? ቤት ውስጥ ነው? ደጅ ላይ ነው? ቤት ውስጥ በቃ ፊት ለፊቴ እንደዚህ፣ ልክ እንደ ፎቶ ነው የሚታየኝ። መልኩ ብቻ ነው የሚታየኝ፣ ግን የማን መልክ እንደሆነ አላውቀውም። በቃ ፊቱ ይቀያየራል። ብዙ ፊት ይቀያየራል ማለት ነው? አዎ በጣም ብዙ ፊት ይቀያየራል። በቃ የሴትም የወንድም ግን አይናገርም። እኔ ደግሞ በቃ የቅዱሳን ስም እየጠራሁ በኢየሱስ ክርስቶስም በድንግድ ማርያም ስም ምናምን እያልኩ እንትን እላለሁ ማንነት እንገረኝ ምናምን እላለሁ። ግን ያው ይሄም አይኔ ጫፍኝ ለመተኛት እየሞከርኩ ነው። እንደዛ ምለው ምናልባት እንግዲህ ከኢኩሚኒዝም ጋር በተገናኘ ወይም ከአጠቃላይ አሁን ካለ ሁኔታ ጋር በተገናኘ ፓጋንነት ህይወት። ይሄ ኢኩሚኒዝም ማለት ሁሉንም ሃይማኖት ጠቅለል አድርጎ ኦርቶዶክስም፣ ሙስሊምም፣ ካቶሊክም ፕሮቴስታንት ጆቫ ሁሉንም በሙሉ አንድ ላይ ለማድረግ ኢኮሚኒካል የሚባል አዲስ ነገር መጥቷል ከዛ ጋር በተገናኘ የሆነ ከምትቀርብ መጥቷል ከዛ ጋር በተገናኘ የሆነ ከምትቀርቢያቸው ሰዎች ከዙሪያሽ ካሉ ሰዎች ጋር በተገናኘ የነሱ መንፈስ መቶብሽ ከሆነ ካልሆነ ደግሞ በፓጋንነት ህይወት ውስጥ የሚኖሩ በአንቺ ውስጥም ደግሞ ብዙ አይነት ያው እንደማይሽ የፎቶ ያንቺ ነው አይደለም። አሁን እንደማይሽም ከሆነ ከምትኖሪበት ሀገር አንጻር ከቦታውም ፎቶ ከተነሳሽ ከዛ አንጻር አህዛብ ሀገር ስለምትኖሪ የሁሉ መንፈስ ወደ አንቺ መምጣቱን ማሳያ ነውና፣ የምትኖሪበት ቦታ ላይ ያሉት ሰዎች መናፈስት ነው አንቺ ጋር ያለውና፣ የሚፈትንሽ አብዛኛውን የአህዛብ መንፈስ ነው ማለት ነው። ፊቱን የሚቀያይርብሽ እና ተለዋጭ የሆነ ባህሪ ያለው መንፈስ ስለሆነ የሁሉንም አይነት ሀገር ባህሪ ስለሚቀያይርብሽ ያንን የሚያሳየውና ምናልባት በደንብ እንዲገልጥልሽ እግዚአብሔር፣ ለምንድን ነው ይሄን የማየው? ራስህን ግለጥ። እኔ ውስጥ ያለው አብረኝ የተወለድከው ዛር ነው ይሄን የምታሳየኝ? ወይስ አዲስ የገባህ መንፈስ አለህ ብለሽ ቼክ ማድረግ ነው። አመሰግናለሁ። እሺ፣ እሺ። እግዚአብሔር ይመስገን። በጣም አመሰግናለሁ መምህር። እሺ፣ እሺ። ሰላም።